ጂም ውስጥ ለፍታችሁ ሰርታችሁ ደክማችሁ ዛሬ የሰራችሁት ስራ ምንም ትርጉም የለውም፣ ምንም ለውጥ አያመጣም ቢባል ልታስቡት የምትችሉ ወይም ሊሰማቸው የሚችሉትን ነገሮች አስቧቸው። ዛሬ እንግዲህ የምጠቅስላችሁ አስራ አንድ ነገሮች የጂም ቤት ቆይታችሁን የጂም ቤት ውስጥ ልፋታችሁን የስፖርት ልፋታችሁን ምናልባት ገደል ሊከቱት የሚችሉ ከለውጣችሁ እጅግ በጣም ሊያዘገዩአችሁ የሚችሉ ናቸው ቀላል የሚመስሉ ነገር ግን ከፍተኛ ተጽዕኖ ያላቸው እጅግ በጣም ብዙ ተጽዕኖ ሊያመጡ የሚችሉ አስራ አንድ ነገሮችን እንመለከታለን። እንደተለመደው የአሹቪስ ቤተሰቦች እንግዲህ ቪፒኤን በማብራት ቪዲዮውን ላይክ በማድረግ እንድትጀምሩ በትህትና ጠይቃችኋለሁ። አዲስ የሆናችሁ እግር ጥሏችሁ ድንገት ዛሬ የገባችሁ ካላችሁ ደግሞ ሰብስክራይብ በማድረግ እንዲሁም ደግሞ የደወል ምልክቱን በመጫን ሌላ ተጨማሪ የሆኑ የስፖርት የጡንቻ እድገት እንዲሁም ደግሞ የስነ ምግብ ቲፖችን እንዲደርሷችሁ ያደርጋል ማለት ነው። ለማንኛውም እንግዲህ ወደ አስራ አንዱ መጥፎ ልምዶቻችን እንሂድ። የመጀመሪያው እንግዲህ ለረጅም ሰዓት መቀመጥ ነው። ለረጅም ሰዓት መቀመጥ የምላችሁ ብዙዎች እንግዲህ ኤክሰርሳይዝ ከሰሩ በኋላ ጠዋት ሊሆን ይችላል ወይ ማታም ሊሆን ይችላል፣ በቀን ውስጥ በሚኖራቸው ቆይታ ለረጅም ሰዓት አብዝተው ረፍት ያደርጋሉ፣ ወይም ደግሞ ቴሌቪዥን እያዩ ይውላሉ። አልጋ ላይ ተኝተው መጽሐፍ እያነበቡ ሊውሉ ይችላሉ። ይሄንን ነገር ማድረጋቸው ለጡንቻ ግንባታቸው እጅግ በጣም ጠቃሚ የሆነ ጉልበትን እንደሚቆጥብላቸው አድርገው ያስባሉ። ነገር ግን ትክክል አይደለም። ለምን? በደንብ አድርጋችሁ አዳምጡኝ። እንግዲህ ሰውነታችን ለረጅም ሰዓት ከእንቅስቃሴ በሚቆጠብበት ሰዓት፣ ለረጅም ሰዓት ተሰብስበን ቁጭ በምንልበት ሰዓት ላይ ወደ ተወሰኑት የጡንቻ ክፍሎቻችን እንዲሁም በአጠቃላይ ወደ ሰውነታችን የሚኖረው የደም ዝውውር እጅግ በጣም ዝቅተኛና ደካማ ይሆናል። በተለይ እግራችን ላይ፣ ወገባችን ላይ የሚኖረው የደም ዝውውር እጅግ በጣም አነስተኛ ይሆናል። የደም ዝውውር ማነሱ ምን ኢፌክት አለው ካላችሁ፣ አንድ ሰው የደም ዝውውሩ በከፍተኛ ሁኔታ ወደ ጡንቻዎቹ መሄድ ሲያቆም፣ ደም ተዘዋወረ ማለት ደሞች ተሸክመው የሚሄዱት ከፍተኛ የኦክስጅን መጠን አንደኛ፣ ሁለተኛ ደግሞ እጅግ በጣም ጥሩ የሆነ የንጥረ ነገሮችን ይዘት ነው የሚሄዱት። ስለዚህ ወደዛ ጡንቻ ደም በብዛት አልሄደም ማለት ሊትራሊ ሰውነታችን ማግኘት የሚገባውን የንጥረ ነገር መጠን አያገኝም ማለት ነው። ይህንን የማያገኝ ከሆነ ደግሞ የጡንቻ እድገታችን ይገደባል፣ የጅም ቤት ቆይታችን መና ይሆናል ማለት ነው። ስለዚህ ለረጅም ሰዓት መቀመጣችን ወይም ለረጅም ሰዓት ከእንቅስቃሴ መቆጠባችን ይሄ ኢፌክት አለው። በአንጻሩ እንግዲህ እየተንቀሳቀሰን ከሆኑ ከቢሮ ቆይታዎች ከተለያዩ ነገሮች በመሃል እየተነሳን ትንሽ ተንቀሳቅሰን ስትረች ማድረግ የደም ዝውውሩ መልሶ እንዲሄድ ማድረግ የተሻለ ጥቅም አለው። ስለዚህ በጣም ዶርማን ቶናችሁ ወይም ደግሞ አንድ ቦታ ላይ ዝጋችሁ መቀመጥ የጡንቻ እድገታችሁን ይቀንሳል። በሁለተኛ ደረጃ የምናገኘው በባዶ ሆድ መስራት ነው። እንግዲህ ብዙዎች በተለይ ጠዋት ጠዋት የሚሰሩ ከሆነ ወይም ደግሞ ስራ ውለው ወደ ስፖርት ቤት ወደ ጂም የሚገቡ ከሆነ የሚገጥማቸው እክል ምንድን ነው? በባዶ ሆድ መስራት ነው። በባዶ ሆድ መስራት እንግዲህ ብዙዎች ስብን ለማቅለጥ ይጠቅማል ይረዳሉ። ነገር ግን ይሄ እጅግ በጣም ስህተት ነው። ለምን ካላችሁኝ፣ ሰውነታችን ስብን ብቻ ሳይሆን የሚያቀልጠው በከፍተኛ ሁኔታ የግላይኮጂን ዲፕሊሽን ወይም ደግሞ የኢነርጂ እጥረት የጉልበት እጥረት ስለሚገጥመው ጡንቻችንም ለመሰባበር ወይም ደግሞ ሰውነታችን ወደ ካታቦሊክ ስቴት እንዲገባ ያደርገዋል። ይሄ ደግሞ በከፍተኛ ሁኔታ የጡንቻ ግንባታችንን እድገታችንን ይጎደዋል። ስለዚህ በተቻለ መጠን ፈጣን የሆነ ጉልበት ኢነርጂ ሊሰጡ የሚችሉ ለምሳሌ ሙዝ ሊሆን ይችላል ድንች ሊሆን ይችላል፣ በጣም ፈጣን የሆኑ የአትክልት እና የፍራፍሬ ጁሶች ሊሆን ይችላል። ለምሳሌ የቀይ ስር ጁስ ብትጠቀሙ፣ ሞሪንጋ ብትጠቀሙ፣ እነዚህ ጉልበታችሁ ሳይቋረጥ በጥሩ ኢነርጂ በጥሩ ነገር አቺቭ እንድታደርጉ ያደርጋል። አንዳንድ ጊዜ ማዞር ማቅለሽለሽ ይገጥማችኋል። ለምን ባዶ ሆዳችሁን ስለሆናችሁ። ስለዚህ መስራት የሚገባችሁን ኤክሰርሳይዝ እንዳትሰሩ ያደርጋችኋል። ስለዚህ ይሄንን መቆጠብና ማስተካከል ይገባችኋል ማለት ነው። በመቀጠል የምናገኘው እንግዲህ ማሟሟቅን መርሳት ወይም መዝለል ነው። እንግዲህ አብዛኞቻችን ወደ ጂም ከገባን በኋላ ሰላሳ ሰከንድ ወይ አንድ ደቂቃ በዛ ቢባል ሁለት ደቂቃ የሆነች ነገር ገመድ እንዘላለን እንሮጣለን፣ አሟሟቅን ማለት ነው። ከዛ ወደ ዕለቱ ኤክሰርሳይዝ እንገባለን። ይሄ እጅግ በጣም ስህተት ነው። ለምን ካላችሁ ጡንቻችን ለእንቅስቃሴ ዝግጁ አይሆንም። መገጣጠሚያዎቻችን የተለያዩ ጅማቶቻችን ዝግጁ አይሆንም። ዝግጁ እንዲሆኑ ምን መደረግ አለባቸው? የሚሰራው ጡንቻ ወይም ስፖርቱን ለማሰራት የምንፈልገው የሰውነታችን ክፍል በደንብ መሟሟቅና ዝግጁ መሆን አለበት። ዝግጁ ሲሆን ሲሟሟቅ ምን ያደርጋል ማለት ነው? ለኤክሰርሳይሱ ዝግጁ ይሆናል። ስለዚህ ጉዳት አያጋጥመንም በቀላሉ ኤክሰርሳይሶችን እንድናከናውን ከፍተኛ ሎድ ያላቸውን ነገሮች ወይም ከፍተኛ ክብደት ያላቸውን ክብደቶች እንድናነሳ ያደርገናል። እንደውም አንዳንድ ጊዜ በሙቅ ሰዓት ለምሳሌ ስድስት ሰዓት ሰባት ሰዓት ወርካውት የሚያደረጉ ሰዎች በብዛት የማይጎዱት ለዛ ነው። ለምን ትንሽ ወርካውት እንዳደረጉ ሰውነታቸው ቶሎ ይግላል፣ ይሞቃል። ስለዚህ ማሟሟቅን ፈጽሞ መርሳት የለባችሁም ማለት ነው። በመቀጠል የምናገኘው እንግዲህ በጣም ከፍተኛ እና የተራዘመ ካርዲዮ መስራት ነው። እንግዲህ ካርዲዮ በጣም ጥሩ ነው፣ ምክንያቱም የልብንና የሳምባን ጤንነት ለመደገፍ እነሱን ከፍ ለማድረግ ጥንካሬያችንን ለመጨመር እጅግ በጣም ይረዳናል። ነገር ግን አንዳንድ ሰዎች ለ10 ደቂቃ ያክል ለ15 ደቂቃ ያክል ካርዲዮ ይሰሩ እና አንዳንድ ጊዜ እንደሆን ፉል ካርዲዮ ሰርተው ወደ ስትሬንግዝ ወርክ አውት ወይም ደግሞ ወደ ጡንቻ ግንባታ ስራዎች ይገባሉ። ይሄንን የሚያደርጉ ከሆነ እጅግ በጣም ስህተት ነው። ምክንያቱም ከፍተኛና የተራዘመ ካርዲዮ ምን እንዲሆኑ ስለሚያደርጋቸው አሁንም ለኢነርጂ ዲፕሊሽን እንዲጋለጡ ወይም ደግሞ ለጉልበት ማጠር እንዲጋለጡ ያደርጋቸዋል። በጣም ይደክማቸዋል፣ ይዝላሉ። ስለዚህ የሚፈለገውን ኤክሰርሳይዝ በአግባቡ ሳይሰሩ እንዲወጡ ያደርጋቸዋል ማለት ነው። በመቀጠል የምናገኘው እንግዲህ የማንወደውን ስራ መዝለል ነው። እንግዲህ ኤክሰርሳይዝ ውስጥ ስንገባ ወይም ጂም ስንገባ የምንወዳቸውን ስራዎች ብቻ እንድንሰራ አይደለም። ነገር ግን ሙሉ ሰውነታችንን የምንወደውን ኤክሰርሳይዝ የማንወደውን ኤክሰርሳይዝ እንድንሰራ ነው። ለምሳሌ አንዳንድ ሰዎች እግር መስራትን አይወዱም። ሁሉ ጊዜ አፐር ቦዲ ብቻ፣ ሎወር ቦዲ ሎወር ቦዲን ይዘሉና አፐር ቦዲ ብቻ ላይ ፎከስ አድርገው ሲቀጠቅጡ ታገኛላችሁ። ለምን? ትራይሴፕሳቸው፣ ደረታቸው ቶሎ ይለወጣል፣ ቶሎ ያምራል። ሰው ዋው ሰውነት እየገነባህ ነው ይላቸዋል። ሌላውን በሱሪ ሰፋ ባለ ሱሪ የሚሸፍነውት ሊሄዱ ይችላሉ። ይህንን በሚያደርጉበት ሰዓት ላይ አንዳንዴ እድገቱ ላይ መጣ ይችላል። ግን መስራት አለበት ያ ጡንቻ ለምን ካላችሁኝ ጥንካሬውን ማግኘት መቻል አለበት። ይሄ ማለት ምን መሰላችሁ፣ አንድ ህንፃ ሲሰራ ያምራል አይደለ? መስታወቱ፣ ምኑ ምኑ ተስተካክሎ ቢቀመጥ እጅግ በጣም ደስ ይላል። ግን በጣም ጥልቅ የሆነ መሰረት ከሌለው ምን ያደርጋል ማለት ነው። ሙሉ ለሙሉ ይናዳል፣ ይፈርሳል። ስለዚህ አንድ ሰው አፐርቦዲ የፈለገ የፈለገ ግንግዶ ነው ሎወር ቦዲ ላይ የማይሰራ ከሆነ እንዲያው ጡንቻ ይኑሮ አይኑሮ አይደለም ጥንካሬውን እንኳን ማግኘት የማይችል ከሆነ ምንም አይነት ትርጉም የለውም። ምክንያቱም ሰውነታችን መሰረት ኖሮት እንዳያድግ አይሆንም ማለት ነው። ያ ብቻ አይደለም። ለምሳሌ ሰዎች የጀርባ ከሚሰሩ ይልቅ የደረት ቢሰሩ ይቀላቸዋል። ለምን ጀርባ ይታይማ፣ ደረት ግን ይታያል። እንዲያው አሁን አሁን ቪሼፕ ሰፋ ሲል ስለሚያምር ብዙዎች ቪሼፕን መስራት ይመርጣሉ ወይም ይፈልጋሉ። ግን የማንወዳቸውን ኤክሰርሳይሶችን ግን መስራት አለብን። ስለዚህ ጂም ስንገባ መስራት ያለብን ስራዎች ጡንቻችንን ስለሚቀይሩ እነዛ ስራዎች መሰራት ስላለባቸው ነው እንጂ ስለወደድን ስላልወደድን ስለጠላናቸው ስለወደድናቸው መሆን የለበትም ማለት። በመቀጠል የምናገኘው እንግዲህ ኢጎ ሊፍቲንግ ነው። ኢጎ ሊፍቲንግ ማለት ሰዎች መሸከም የሚችሉት አቅም ወይም ደግሞ መሸከም እና መስራት የሚፈልጉት ስራ ነው አይደለ? ግን ከዛ በላይ ወይም ከዛ እጥፍ መሸከም ነው። አንዳንድ ጊዜ ሴቶች ስላሉ ሊሆን ይችላል፣ ወይም ብዙ ሰዎች ሲበዙ ኢምፕሬስ ለማድረግ ሰዎች እንዲያደንቁን ለማድረግ ሊሆን ይችላል። አንድ ግድንግድ በቃ ዳምፔላ አንስተን እንታገላለን፣ እንፈርሳለን። ይሄ ነገር እጅግ በጣም ስህተት ነው። ከውጤታችሁ ወይም ደግሞ ከለውጣችሁ እጅግ በጣም ያዘገያችኋል። ያንን ከማድረግ ይልቅ በአግባቡ መስራት ያስፈልጋል። ምክንያቱም ጉዳት ያመጣል። ያ የምትፈልጉት ጡንቻ በአግባቡ ለምሳሌ አንድ ሰው በጣም ተጨንቆ እያለ ደረት ከሚገፋ እና በስነስርዓት ኮንፎርታብል ሆኖ ሲገፋ ደረቱ በአግባቡ የሚሰራው የትኛው ላይ ነው? በስነስርዓት ኮንፎርታብል ሆኖ የሚሰራው ስራ ላይ ነው። ስለዚህ እነዚህ ስራዎች በአግባቡ መምረጥ እና መለየት ያስፈልጋቸዋል። ስለዚህ ዝም ብለን ኢጎ ሊፍቲንግ ወይም ደግሞ ሰው እንዲያደንቀን ማንኛውም ሰው በነገራችን ላይ ጅም ውስጥ ስትገባ እንዲህ ስትሸከም ሊያይ ይችላል። ው ጥሩ አንስቷል ሊል ይችላል። ኢሚዲየትሊ እንደዞረ ግን ረስተዋል። የሚጨነቀው ስለ ራሱ ሰውነት ነው። ስለ አንተ ሰውነት አይደለም። ሊያደንቅ ይችላል፣ ግን ወዲያው በአምስት ደቂቃ ውስጥ ረስቷል። ግን የትከሻ ጉዳት፣ የወገብ ጉዳት፣ እነዚህ ጉዳቶች ግን አብረውህ ከአንተ ጋር እያሰቃዩ ሳምንት፣ ሁለት ሳምንት፣ ወራትን አብረውህ ያድራሉ፣ ይከርማሉ። ስለዚህ ለማን ብለህ ነው የምትጎዳው? ስለዚህ እነዚህን ነገሮችን ማስተካከል ይገባናል ማለት ነው። በመቀጠል የምናገኘው በቂ እረፍትን አለመውሰድ ነው። በተለይ በስራዎች መካከል ማለት ነው። ለምሳሌ ከአንዱ ስራ ወደ አንዱ ስራ ስንሄድ፣ ከአንዱ ዙር ወደ አንዱ ዙር ስንሄድ በቂ እረፍቶችን ማድረግ ያስፈልጋል። በጣም በከፍተኛ ሎድ በከፍተኛ ጫና የምንሰራ ከሆነ ከሶስት እስከ አምስት ደቂቃ በእያንዳንዱ ሴት ውስጥ ማረፍ መቻል አለብን። ለምሳሌ ዴርሊፍት ሰርታችሁ በከፍተኛ ክብደት ሰራችሁ ዴርሊፍት፣ ከዛ በኋላ ተሯሩጣችሁ አሁን የምትገቡ ከሆነ አቅማችሁ ይወርዳል። ያ ሰውነታችሁ በሚገባው ኢፊሽንሲ ወይም ፌለሪቲ እንዳይሰራ ያደርጓል። ስለዚህ ምን መሆን አለበት? ሙሉ ለሙሉ ሪፍሬሽ ማድረግ አለበት። ምናልባት የሃይፐርትሮፊ ስራዎች ለምሳሌ ከስምንት እስከ እስከ አስራ ሁለት ድግግሞች የምትሰሯቸው ስራዎች ካሉ አንድ ደቂቃ ማረፍ በቂ ነው። ከዛ በላይ ባታደርጉት ግን በቂ እረፍት ግን ያስፈልጋቸዋል ላይ በላይ ላይ በላይ ላይ በላይ የሆኑ ስራዎች ትክክል አይደሉም። ምናልባት ምን ካልሆኑ በስተቀር ሱፐር ሴት አይነት ስራዎች፣ ድሮፕ ሴት አይነት ስራዎች ካልሆኑ በስተቀር ማለት ነው ወይ ረስት ፖዝ አይነት ስራዎች እነዚህ ቴክኒኮች ናቸው ሁሉ የሚሰሩ ሳይሆን ተመርጠው በተወሰነ ጊዜ ብቻ የሚሰሩ ቴክኒኮች ስለሆኑ እነዚህን መተግበር ወይም ማየት ያስፈልጋችኋል። በመቀጠል የምናገኘው እንግዲህ እጅግ በጣም ደካማ የሆነ የምንመገበውን ምግብ የመከታተል ችግር ነው፣ ወይም ደግሞ የምንመገበውን ምግብ አለመከታተል። በተለምዶ ምን ይባላል? ስፖርተኛ አይደለ፣ ዝም ብለህ ብላ፣ በቃ ያገኘውን ብላ ይሉሃል ምናምን። ግን ይሄ ችግር ነው። አሁን አንዳንድ ጊዜ ሰዎች ይመጡና አሼ ለውጥ አላየሁም። እንደዚህ እንደዚህ ነገር ማድረግ እፈልጋለው እና ምን ትመክረኛለ ብሎ ይጠይቁኛል። እና ኦኬ፣ የሚገባውን ኤክሰርሳይዝ ሰርታችኋል? አዎ። እሺ፣ ጥሩ። የሚገባውን ምግብ ተመግባችኋል? አዎ። ተመግብ ያለው ምን ይሏችኋል? ኦኬ፣ እኔ ደግሞ ትራፕ ወጥ መዲዛችኋለሁ። ምን ይሏችኋል? ምን ያህል ፕሮቲን ተጠቀማችሁ? አያውቁትም? ምን ያህል ካርቦሃይድሬት ተጠቀማችሁ? አያውቁትም። እንደ ስፖርተኛ ከሆናችሁ እነዚህ ነገሮች ማወቅ አለባችሁ። ቢያንስ ቢያንስ ቢያንስ እባካችሁ የፕሮቲን መጠን ማወቅ አለባችሁ። ጡንቻ መገንባት እየፈለጋችሁ ምን ያህል ፕሮቲን እንደተመገባችሁ ካላወቃችሁ፣ ምን ያህል ፕሮቲን መመገብ እንዳለባችሁ ካልተረዳችሁ ምንም ትርጉም የለውም። ስለዚህ አንድ ሰው ከክብደቱ አንድ ነጥብ ስድስት እጥፍ ወይም ሁለት እጥፍ፣ በጣም ከፍ ካለ ኢሊት ተወዳዳሪ ከሆነ እስከ ሁለት ነጥብ ሁለት እጥፍ መመገብ መቻል አለበት በጣም ከፍተኛ ፕሮቲን መመገብ መቻል አለበት። ይሄ ማለት የኪሎዋችሁን አንድ ነጥብ ስድስት አባስታችሁ ወይም በሁለት አባስታችሁ እንደመመገብ ማለት ነው። ሰባ ኪሎ የሆነ ሰው መቶ አርባ ግራም ፕሮቲን መመገብ መቻል አለበት። ልክ እንደዚህ። ስለዚህ ቢያንስ እንደው የካርቦሃይድሬቱ ቢከብዳችሁ፣ የፋቱ ቢከብዳችሁ፣ የፕሮቲን መጠናችሁ ግን በአግባቡ የተመገባችሁት መሆን መቻል አለበት ማለት ነው። በቀጣይ የምንመለከተው እንግዲህ በጣም አስቀያሚና የማይስብ ኢንቫይሮመንት ውስጥ መስራት ነው። ይሄ ማለት እንግዲህ ቤታችሁ ውስጥ መስራት የለባችሁም ማለት አይደለም። ወይም በጣም ሌግዥሪ ጂም ውስጥ ስሩ እያልኳችሁ አይደለም። ይውላችሁ ምን መሰላችሁ፣ ለምሳሌ የምትሰሩበት ኢንቫይሮመንት አብሮ የሚሰራ ጓደኛ ላችሁ ልበል እና እናንተ እየሰራችሁ ነው። ድንገት ይመጣና ባክ እንውጣ፣ ሰዓት ደርሷል፣ ባክ ዝም ብለን እንውጣ፣ ዛሬ አልደበረህም፣ አልደከመህም ይላል። ስንፍናውን ወይም ድካሙን ያጋባባሃል። እንደዚህ አይነት ኢንቫይሮመንት አይጠቅማችሁም። ወይ እየሰራችሁ መቶ ምናም ብሎ የሆነ ቲክቶክ ያሳያችኋል። ያም የሚጠቅማችሁ አይነት አይደለም። ወይም ደግሞ እናንተ ስትሰሩ በጣም ይሄ ዲሞራላይዝድ የሚያደርጋችሁ ልክ ኤክሰርሳይስ እያደረጋችሁ እንደዚህ አስተካክል፣ እንደዚህ አድርግ እያለ የሚሰራችሁ እንደዚህ አይነት ኢንቫይሮንመንት ውስጥ የምትሰሩ ከሆነ አሁንም ትራካችሁን ፎከሳችሁን ይበጠብጣችኋል። አንዳንድ ቦታ ደግሞ በጣም ጸዴ ጸዴ ማሽን ታገኛላችሁ፣ ግን የማሽን ጫካ ነው። ሞራል የሚሰጥ የሚያበረታታ፣ የሚፈጋ ምናምን ሰው የለም። ስለዚህ እንደዛ ከሌለ የእናንተም የመስራት ሞራል በዛው ልክ የተዳከመ እና የሞተ ይሆናል። ስለዚህ ከእንደዚህ አይነት ኢንቫይሮንመንት መውጣት ያስፈልጋል። ስለዚህ ኢንቫይሮንመንታችሁ ምን መሆን አለበት? የሚስብ ኤክሰርሳይሱን ለመስራት የሚያጓጓ ኮምፒቲሽን ያለበት፣ ለውጣችሁን የሚጠይቅ ሊለውጣችሁ የሚችል ሰው ያለበት ኢንቫይሮንመንት ውስጥ ብትገቡ በተሻለ ፕሮግሬሳችሁን ጠብቃችሁ መስራት እንድትችሉ ያረጋችሁ። በመቀጠል የምናገኘው በቂ ውሃን አለመጠጣት ነው። ብዙዎች እንግዲህ ውሃ እና የጡንቻ ግንባታ ምን ጥቅም አለው? ውሃ ካሎሪ የለውም ይላሉ። ነገር ግን ውሃ እጅግ በጣም ጠቃሚ ነው። ለምንድ ነው ውሃ የሚጠቅመው ካላችሁ ውሃ አንደኛ የሰውነታችንን አብዛኛው ፐርሰንት ይሸፍናል። ያ ብቻ አይደለም፣ የደማችንን ውፍረት ይከላከላል። ለምሳሌ አንድ ሰው በላባ አማካኝነት ከፍተኛን ውሃ እያጣ ሲመጣ ደሙ ምን እየሆነ ይመጣል? ብዙ ፈሳሽ ሉዝ እያደረገ ስለሆነ እየወፈረ ይመጣል እየወፈረ ይመጣል ማለት በፍጥነት ወደ ጡንቻዎቻችን መዘዋወር አይችልም ማለት ነው። ክፍተት ይገጥመዋል። ያ ክፍተት ገጠመው ደግሞ ማለት ምን እያልኳችሁ ነው? ተገቢውን የሆነ ንጥረ ነገር ተገቢውን የሆነ ማቴሪያል ለሰውነታችን እንዳይደርስ ያደርገዋል ማለት ነው። ተረታችሁኝ አይደለ? ስለዚህ ደማችን የፈሳሽ መጠኑ መሟላት አለበት። ጆይንቶቻችን፣ ማለትም መገጣጠሚያዎቻችን፣ እያንዳንዱ ሾክ አብዞርቭ ለማድረግ ፈሳሽ መኖር አለበት። ያንን ፈሳሽ የምናጣ ከሆነ ለጉዳት እንጋለጣለን ጡንቻችን ክራምፕ ያደርጋል ወይም ይሰነጣጠቃል ጉዳት ያጋጥማል ለምን ፈሳሽ ከሌለ በአጠቃላይ ጉልበትም አይኖረንም ፈሳሽ ከሌለን ስለዚህ በቂ ፈሳሽ መጠጣት ያስፈልጋል እንዲሁም ለአንድ ሰዓት ትሬን የሚያደረግ ሰው አንድ ሊትር ውሃ እንዲጠጣ ሁለት ሰዓት ትሬን የሚያደረግ ሰው ሁለት ሊትር እንዲጠጣ ይመከራል በመጨረሻ የምናገኘው እንግዲህ በጣም ከአቅም በላይ የሆነ ልምምድ ማድረግ ነው አንዳንድ ሰው እንግዲህ ሁሌ የነግራችሁት የሚሰለቻችኋል ሶስት ሰዓት አራት ሰዓት ጂም ውስጥ የሚቀመጣለ። ያ ብቻ አይደለም፣ ጠዋት ገብቶ ማታ መድገም የሚፈልጋል። ይህንን በወንድማዊ ምክር ልንገራችሁ፣ በጣም አብዝታችሁ ስለሰራችሁ ጡንቻችሁ አያድግም፣ በጣም አሳንሳችሁም ስለሰራችሁ ጡንቻችሁ አያድግም። ምን መሆን አለበት? የተመጠነ ስራ መሆን አለበት። ዛሬም ትራይሴፕስ፣ ነገም ትራይሴፕስ፣ ከነጎዳም ትራይሴፕስ፣ ዛሬም ደረት፣ ነገም ደረት ምናምን የምትሰሩ ከሆነ በጣም ስህተት ነው። እንግዲህ ከዚህ ቀደም አንድ ጡንቻ ምን ያህል ሴት ምን ያህል ድግግሞሽ ምን ያህል ዙር መስራት አለበት የሚለውን ሰርች ይላችኋል። ግን እናንተ ደግሞ ማድረግ ያለባችሁ ምንድን ነው? አንድ ሰው ሰባቱንም ቀን መስራት የለበትም። የስ እንዲያው ቢበዛ ቢበዛ ስድስት ቀን ሰርቶ አንድ ቀን ማረፍ አለበት። አምስት ቀን ሰርቶ ሁለት ቀን ማረፍ አለበት። አራት ቀን ሰርቶ ሶስት ቀን ማረፍ አለበት። ልክ እንደዚህ ማድረግ አለበት እንጂ ላይ በላይ ላይ በላይ ላይ በላይ የምንሰራ ከሆነ ጡንቻችን ሳያገግም እድገቱንም እንገለዋለን። ስለዚህ ብዙ በሰራ ሳይሆን ጥሩ ሰርቶ ጥሩ ተመግቦ ጥሩ ውሃን ጠጥቶ ቅድም ያልኳችሁን ነገሮች ደግሞ በማስተካከል ነው የጡንቻ እድገት የሚመጣው። እንግዲህ እስካሁን ድረስ ታግሳችሁ ስለጠበቃችሁኝ፣ ስለተከታተላችሁኝ ከልብ አድርጌ አመሰግናችኋለሁ። ስለዚህ እንግዲህ ቪዲዮውን የጨረሳችሁ ካላችሁ እንደተለመደው ቪዲዮውን ጨርሻለሁ በሉኝ። ጨርሻለሁ ብላችሁ ስትሉኝ ደግሞ ስትሉኝ ደግሞ ኮድ እሰጣችኋለሁ። ይሄ ማለት 1521 እንዳትረሱ 1ስራ5 1521 ብላችሁ ቴሌግራም ላይ አት ሃይፐርትሮ ብላችሁ ሰርች አድርጉና እዛ ላይ 1521 ብላችሁ ጻፉልኝ። ከዛ በኋላ ከቻላችሁ በልክ ብላችሁ ጻፉልኝ። ምንም ሌላ ነገር እንዳትጽፉ። እሺ የሆነ የሆነ ነገር ብትጽፉ ሌላ መልእክት ይመስለኝና አልፈዋለሁ። 1521 በልክ ማድረግ የምትፈልጉ ከሆነ በልክ ብላችሁ ጻፉልኝ። ከት ማድረግ ወይም መክሳት የምትፈልጉ ከሆነ አስራ አምስት ሃያ አንድ ከት ብቻ ብላችሁ ጻፉልኝ። ያንን ስቱልኝ ኮፒ ፔስት አድርጌ የምግብ ሳምፕል እሰጣችኋለሁ ማለት ነው። ስለዚህ ለእናንተ እስከ መጨረሻው ለቆያችሁ ቤተሰቦች ሽልማት ነው። እኔ በእርግጠኝነት፣ እስኪ አስር ሰዎች ከሆናችሁ ቀጣይ ቪዲዮ ላይ እስኪ እገልጻችኋለሁ። እነዚህ ሰዎች እንግዲህ ተሸልሟል። ለምን ያው አብዛኛው ሰው ታውቃላችሁ? ልክ የመጨረሻው ካልክ በኋላ እሷን ቶሎ ሰምቶ ወዲያው ይወጣልና፣ እስከ መጨረሻ የሰማችሁ ካላችሁ ይሄንን እነግራችኋለሁ። ኮሜንት ላይ እስከ መጨረሻው ሰምቻለሁ ብቻ በሉ። ኮዱን ምናምን አታስጠጡ፣ አታስጠቁሩ። ምክንያቱም የጨረሱትን ብቻ እንድና መቀኝነት ሳይሆን ያው የጨረሱ ቪዲዮን የተከታተሉ ሽልማት ስለሚገባቸው ብቻ ነው። እጅግ አድርጌ አመሰግናችኋለሁ።